በተለይ ብሉይ ኪዳን 2000 ዓመት አዲስ ኪዳን ደግሞ ወደ 600 ዓመት ይቀድመዋል ኢስላም ፈተና የጀመረው እስላም ራሱ ከጀመረበት ከአደም ጊዜ አንስቶ የቀደመው ውድቅ ነው ብሏል እንደገና ደግሞ ትቀድሙላላችሁ ሌላ ቦታ ደግሞ እስልምና የተጀመረው ከአደም ጀምሮ የመርየምን ከፍተኛነት ሲገልጽ ምንድነው ያለው በቁርአን ላይ የማርያም ሱራ ብቻ ነው እንደ ምዕራፍ ሆነ የተቀመጠው። ነቢያችን አለይሂ ሰላቱ ሰላም የአረብ ዜጋ ናቸው እናምናለን፣ ግን በሳቸው ስቢ ቁርአን ሱራ የለም። ምዕራፍ አርባ ሰባት ምንድነ የሚለው ሱረቱ ሙሐመድ እኮ ነው የሚለው የሙሐመድ ምዕራፍ ይላል። ይህን ምዕራፍ ለራሱ ወስደት ነው። ቢንያም ፍሬ እሱማ ደራሽ፣ ሁሉም ነገር አስተካካይ አይደለም። ጸሐፊ ፕላን ነዳፊ እሱ አይደለም። ካርታ ሲያወጣው እሱ አይደል ሌላ ቁራ

እሺ ዳቆን ቢኒያም ከውጭም በቅርብ ጊዜ አሁን በሰሞኑ እንደገባችሁ ሰምተን እዚህ ቦታም በስደትና በመንከራተት እንዳላችሁ ሰምተን ነው እኛ የመጣ ነው። እንዴት ነው አሁን ከቤተሰቦች ጋር እርሶም በዚህ አኗኗር እስከ መቼስ መቼስ እንዴት ብላችሁ ነው የምኖሩት? እስከ መቼ ነው እንደዚህ ተንከራታችሁ ተሰዳችሁ በየጫካውስ የምኖሩት። ምናልባት እናንተንም አመሰግናለሁ። ምናልባት እግዚአብሔር እስከፈቀደው ነው የሰው ልጅ ሊኖር የሚችለው። እግዚአብሔር ከፈቀደው ውጭ ማንም ሊኖር አይችልም። አኗሪው እግዚአብሔር ነው። ቀንን የሚቆርጥ እግዚአብሔር ነው። ስለዚህ አዎ፣ ከውጭ የመጣ ነው። አሁን ቅርብ ጊዜ ነው ከመጣንም በኋላ ያው ስደቶች አሉ። አሁን በአጠቃላይ ሰው ሁሉ የሚያውቀኝ ነው የሚመስለኝ ሁሉም እኔ አይኔ አዲስ ሰው ባይ አዲስ ህዝብ የሚመጣ ሁሉም የሚያውቀኝ ነው የሚመስለኝ እና ቤተሰቦችን እያወቀና የጎዳብኝ ስለሚመስለኝ እንደዚሁ ሸሽተን መኖርን መረጥን። ያው ምናልባት ህዝበ ክርስቲያኑ አልሰማም፣ ሰማ፣ ከጎኔ እንደሚሆን ሙሉ በሙሉ አምናለሁ። እስካሁን አምላኬ መድኃኒቴ ኢየሱስ ክርስቶስ ከእናቱ ጋር እናቱን ጠባቂነት እየሰጠን እየተጠበቅን በቅዱሳን ዙሪያውን ተከበን ነው የምንኖረው። ምናልባት ተጫካ ውስጥ መኖር በእኛ አልተጀመረም ብንኖርም ምንም ማለት አይደለም። ብዙ አባቶች አይታዩም እንጂ ብዙ አባቶች በጫካ ነው የሚኖሩ። ከዓለም ወጥቶ መኖር እግዚአብሔር እስከፈቀደው ነው የሚኖረው። እግዚአብሔር የፈቀደውን ያለ እና በዚህ በመኖራችን ምንም በመኖሬ በእኔ በእኔ በኔ መኖሬ ምንም ይሰማኛል።